እንደምናምሻችሁ ተመልካቾች ሻንት ሰዓት ሆኗል። ሁለተኛው ምዕራፍ የቲቪ 57 ተመልሷል። አርስተ ዜናውን ነው የሰንደቅ ዓላማ ቀን ሁሉም ኢትዮጵያዊ ለሀገሩ ያለውን ፍቅር በልቡ የሚያድስበት ቀን ነው ሲሉ ፕሬዚደንት ስላሴ ተናገሩ። ከእስራኤል ሀማስ ስምምነት በኋላ ወደ እስራኤል ያቀኑት የአሜሪካው ፕሬዚደንት ዶናልድ ትራምፕ በሚኖራቸው ቆይታ ከሀማስ የሚለቀቁ አጋቾችን የሚያገኙ ይሆናል ተባለ። መቅደላይ ደረጄ ነኝ። አብራችን ቆዩ። ቻችን እናልፋለን። የሰንደቅ ዓላማ ቀን ሁሉም ኢትዮጵያዊ ለሀገሩ ያለውን ፍቅር በልቡ የሚያድስበት ቀን ነው ሲሉ ፕሬዚዳንት ታያዝቀ ስላሴ የተናገሩ ተናገሩ። 18ኛው ብሔራዊ የሰንደቅ ዓላማ ቀን በሕዝብ ተወካዮች ምክር ቤት በድምቀት ተከብሯል። የሚቀጥል ይሆናል። ፕሬዝዳንት ታያዝቀ ስላሴ ሰንደቅ ዓላማ ሀገራችንን ወደ ከፍታ ለማውጣት ለሁላችንም ኃላፊነት የሚሰጠን ነው ሲሉ ገልጸዋል። ይህ ሰንደቅ ዓላማ በላባችንና በዕውቀታችን ሀገራችንን ወደ ከፍታ ለማውጣት ለእያንዳንዳችን ኃላፊነት ይሰጠናል ኃላፊነትም ያጎናጽፈናል እያንዳንዱ አርሶ አደር እና አርብቶ አደር በማሳው በጓሮ፣ እያንዳንዱ የሕዝብ አገልጋይ በሙያው በችሎታውና በክህሎቱ፣ እያንዳንዱ ወጣት በጉልበቱና በፈጠራው፣ እያንዳንዱ ምሁር ደግሞ በእውቀቱ የኢትዮጵያን የእድገት ግስጋሴ ለማሳካት የበኩሉን እንዲወጣ አገራዊ ጥሬን አቀርባለሁ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በበኩላቸው ሰንደቅ ዓላማ የህብረ ብሔራዊና የሉዓላዊነታችን መገለጫ ነው ሲሉ ተናግረዋል። ሰንደቅ ዓላማችን የብዝሃነታችን፣ የእኩልነታችን፣ የህብረ ብሔራዊ አንድነታችን መገለጫ ነው። ሆኖም ዛሬ ለሰንደቅ ዓላማችን ልንሰጠው የሚገባውን ክብር የምናድስበት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 የብሔራዊ መረጃና ደህንነት አገልግሎት አስራ ስምንተኛውን የሰንደቅ ዓላማ ቀን አክብሯል። የብሔራዊ መረጃና ደህንነት አገልግሎት አስራ ስምንተኛውን የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለለዋላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል በተለያዩ መርሀ ግብሮች አክብሯል። የኢትዮጵያ ሰንደቅ ዓላማ ሀገርን ከወራሪዎች ለመከላከልና ነጻነትን ለማስጠበቅ ሲደረግ የነበረው ተጋድሎ ምልክት መሆኑን በመርሃ ግብሩ ላይ የተገኙት የአገልግሎት ምስሪያ ቤቱ ምክትል ዳይሬክተር ጀነራል ሲሳይ ቶላ ተናግረዋል። ብሔራዊ የሰንደቅ ዓላማ ቀን ሲከበር አባቶቻችን ያወረሱንን ጀግንነትና ለሰንደቅ ዓላማ የከፈሉትን መስዋዕትነት ለማደስ ነው ሲሉ የብልጽግና ፓርቲ ዋና ጽፈት ቤት ሰራተኞችና አመራሮች ገለጹ። ቀኑን በማስመልከት ንግግር ያደረጉት የብልጽግና ፓርቲ ዋና ጽፈት ቤት የአስተዳደር ዘርፍ አስተባባሪ ሚኒስትር ዴኤታ ብርሃኑ ፈይሳ የሰንደቅ ዓላማ ቀንን በድምቀት በማክበር የኢትዮጵያ ክብር ከፍ የምናደርግበት ነው ብለዋል። እንደ ሪፖርተራችን መሐመድ አልቃድር ዘገባ የብልጽግና ፓርቲ ዋና ጽፈት ቤት አመራሮችም የሀገር ምልክት የመስዋዕትነት ማሳያ የሆነውን የሰንደቅ ዓላማ ቀንን ያገኘናቸውን ስኬቶችን በማጉላትና በቀጣይ ለሰንደቁ ክብር የሚመጥኑ ስራዎችን ለመስራት ቃል በመግባት እያከበርን ነው ብለዋል። ሀገራዊ ትርክትን በማስፋት የኢትዮጵያ አንድነትን ማረጋገጥ ይገባል ሲሉ የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱራህማን ገለጹ። አስራ ስምንተኛው የብሔራዊ ሰንደቅ ዓላማ ቀን በጨፌ ኦሮሚያ ተከብሮ ውሏል። በክብረ በዓሉ የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱራህማን የዘንድሮ የባንዲራ ቀን እንደ ሀገር ለትውልድ ሊተላለፉ የሚችሉ ትልልቅ ፕሮጀክቶች ተገንብተው የተጠናቀቁበት በመሆኑ ልዩ ያደርገዋል ብለዋል። አክለውም ኢትዮጵያ እያከናወነችው የምትገኘውን ዘላቂ እድገት ለማስቀጠል የባህር በር ባለቤትነት ጉዳይ ወሳኝ በመሆኑ ጥረቱን ሁሉም ዜጋ ሊደግፈው እንደሚገባም አሳስበዋል። ሰንደቅ ዓላማ የሀገር መገለጫ፣ የሉዓላዊነት ማሳያ ከመሆኑን ባሻገር በአንድ ጥላ ስር ለሀገር መከበር በጋራ ዘብ የምንቆምበት ትጥቃችን ነው ማለታቸውን የዘገበው ሪፖርተራችን ሳምሶን በላይ ነው። ሰንደቅ ዓላማችንን ስንወድና ስለ ሰንደቅ ዓላማችን ስንቆረቆር ሀገርን ከእኩይ ድርጊት በመጠበቅ ሊሆን ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን ተናገሩ። አስራ ስምንተኛው ብሔራዊ ሰንደቅ ዓላማ ቀን በአማራ ክልል ምክር ቤት ተከብሯል። ሳሙኤል ወርቃየው ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በተለያዩ ስነ ስርዓቶች ተከብሯል። በበዓል አካባበር ስነ ስርዓቱ የክልሉ ምክር ቤት ምክትል አፈ ጉባኤ አማረ ሰጤ ስለ በዓሉ መከበር ዋና ዓላማዎች አብራርተዋል። የዚህ በዓል ዋና ዓላማ ሰንደቅ ዓላማ ለብሔራዊ አንድነታችንና ሉዓላዊነታችን መገለጫ ሆኖ ለበርካታ ጊዜ ያገለገለ ነው። ይሄ ከትውልድ ትውልድ እንዲሸጋገር ለማድረግ በአጠቃላይ ሰንደቅ ዓላማችን ክብርና ለሀገር አንድነትና ሉዓላዊነት የተከበረ ሕያው ሆኖ እንዲቀጠል ለማድረግ ይሄን ለማስተዋልና ከዚህ በፊት ለተከፈለው መስዋዕትነት እውቅና ለመስጠት ነው የሰንደቅ ዓላማ ቀንን ስናከብር፣ እንዲሁም ቀኑን ማክበሪያና ማስታወሻ አድርጎ ለማሳለፍ ብቻ አይደለም ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ለበዓሉ መከበር ዋነኛ ምክንያት ያሉትንም አንስተዋል። ሀገራት ያላቸውን ህልም ራእይ ዜጎቻቸው እንዳስታውሱና ዜጎች በሀገራቸው ህልምና ራእይ ላይ መሳካት የሚኖራቸውን አስተዋጽኦ በተለይ በሰንደቅ ዓላማቱ ቀለባት ላይ በመዘርዘር በማስታወስ ይህንን ሚናቸውን እንዲወጡ ማድረግ የሚያስችል ትውስታ እና ምልከታ እንዲኖራቸው የሚያደርግ ቀን ነው። ሰንደቅ ዓላማን ስናስብ በእያንዳንዱ ዜጋ መስዋዕትነት ይታሰባል። ይህም የደምና የአጥንት መስዋዕትነት ነው ሲሉን ገልጸዋል። በዚህም ለሀገር ሉዓላዊነትና ነፃነት የተዋደቁ ጀግኖች ክብርን መቸር ያስፈልጋል ብለዋል። ዘንድሮው የሰንደቅ ዓላማ ቀን ከወትሮው የሚለይባቸውን ጉዳዮችም ምክትል ርዕሰ መስተዳድሩ ገልጸዋል። ብሔራዊ ኩራትን ከፍ የሚያደርጉ ሀገራችንን በጂኦፖለቲክሱ በተለይ በአፍሪካ እና በዓለም ጂኦፖለቲክስ ተወዳዳሪ ተከባሪ እና ተፈሪ የሚያደርግ የነበረባትን ኩስምና የሚመልስና የሚያሻገሩ ትልልቅ ፕሮጀክቶች በተመረቁበት ትልልቅ ፕሮጀክቶች ደግሞ የመሰረተ ድንጋይ በተጣለበት ማግስት የሚከበር በመሆኑ በእርግጥም መሪ ቃሉ ከማንሰራራት፣ በእርግጥም መሪ ቃሉ ከአዲስ ዘመንና፣ በእርግጥም መሪ ቃሉ ከኢትዮጵያ የወደፊት ከፍታ ጋር ተያይዞ መከበሩ ተገቢና ተመራጭ ወቅት ላይ ነው ብዬ አምናለሁ። በባህል አከባበሩ ሰንደቅ ዓላማችን የህዳሴያችን ህያው ምስክር፣ የለዋላዊነታችን መገለጫ፣ የሀገራችን ታላቅነታችን ማብሰሪያ ነው። ሰንደቅ ዓላማችን የዘመናት የነፃነታችንና የስልጣኔያችን አብሪ ኮከብ ምልክት ነው የሚሉና ሌሎችም መልእክቶች ተንጸባርቀዋል። አስራ ስምንተኛው ብሔራዊ የሰንደቅ ዓላማ ቀን በማዕከላዊ ኢትዮጵያ ክልል በወራቤ ከተማ ተከብሯል። የክልሉ ርዕሰ መስተዳደር እንዳሻው ጣሰው የዘንድሮ የሰንደቅ ዓላማ ቀን ታላቁ የህዳሴ ግድብ መመረቅን ጨምሮ ሌሎች ታላላቅ ሀገራዊ ምስራቶች በተበሰሩበት ማግስት መሆኑ ልዩ ያደርገዋል ብለዋል። ቀኑ የኢትዮጵያን የማንሰራራት ዘመን እውን የሚያደርጉ ግዙፍ አሻራዎችና በህብረት የመቻል ተምሳሌቶች እውን በሆኑበት ልዩ ምዕራፍ የሚከበር በመሆኑ ለብሔራዊ አንድነት፣ ሁለንተናዊ ህዳሴና ብልጽግና ተግቶ ለመስራት ቃል የሚታደስበት መሆኑንም ገልጸዋል። ዘገባዊ ሪፖርተራችን ወንድ ሰናፈ ወርቅ ነው። ብሔራዊ የሰንደቅ ዓላማ ቀንን ስናከብር በኢትዮጵያ እየታዩ ያሉትን የማንሰራራት ምልክቶች ወደ ተሟላ ብልጽግና ለመለወጥ ጠንክረን እየሰራን መሆን አለበት ሲሉ የአፋር ክልል ርዕሰ መስተዳደር አወል አርባ ተናገሩ። 18ኛው ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለለዋላይነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል በአፋር ክልል ሰመራ ከተማ ተከብሯል። የክልሉ ርዕሰ መስተዳደር አወል አርባ የሰንደቅ ዓላማ ቀን ከታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ብስራት ወዲህ ኢትዮጵያ የባህር በር ጉዳይን በዓለም አቀፍ መድረክ ያቀረበችበትና በብዙ ሀገራት አዎንታዊ ግብዓት ባገኘችበት ማግስት እየተከበረ ነው ብለዋል። የአፋር ሕዝብና መንግስት ለሰንደቅ ዓላማ ክብር የማይናወጥና የጠራ አቋም ያለው መሆኑን በድጋሚ ያረጋግጣል ሲሉ ርዕሰ መስተዳደር አወል አርባ ገልጸዋል። ዘገባው የሪፖርተራችን ታደሰ ካሳ ነው። አስራ ስምንተኛው የሰንደቅ ዓላማ ቀን በሲዳማ ክልል በተለያዩ ስነ ስርዓቶች ተከብሯል። የክልሉ ርዕሰ መስተዳደር ደስታ ሌዳሞ፣ የክልሉ ምክር ቤት ዋና አፈ ጉባኤ ፋንታ የከበደን ጨምሮ የተለያዩ የማህበረሰብ ክፍሎች በመርሃ ግብሩ ላይ ተገኝተዋል። ርዕሰ መስተዳደር ደስታ ሌዳሞ ሰንደቅ ዓላማ የሉዓላዊነትና የሀገር ነጻነት ምልክት ስለመሆኑ ተናግረዋል። ሪፖርተራችን ሚካኤል ገዙ እንደዘገበው የቀኑ መከበር ዜጎች በየሰንደቅ ዓላማ ትርጓሚዎች ዙሪያ የተሻለ ግንዛቤ እንዲጨብጡ የሚያስችል እንደሚሆን የክልሉ ምክር ቤት ዋና አፈጉባኤ ፋንታ የከበደ አብራርተዋል። ሰንደቅ ዓላማ ኢትዮጵያ ላስመዘገበችው ስኬት የከፍታ ማሳያ መሆኑን የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ተናገሩ። 18ኛው የሰንደቅ ዓላማ ቀን በደቡብ ኢትዮጵያ ክልል ደረጃ በተለያዩ መርሃ ግብሮች ተከብሯል። በእለቱ በመርሃ ግብሩ ላይ መልእክት ያስተላለፉት ዋና የመንግስት ተጠሪው ሰንደቅ ዓላማ የሀገርን እና ህዝብን የሚወክል ትልቅ መታሰቢያ ነው ብለዋል። መርሃ ግብሩ በመርሃ ግብሩ የተሳተፉ አካላት በበኩላቸው ለሀገሪቷ ሰንደቅ ዓላማ ክብር ብዙ መስዋዕትነት መከፈሉን ጠቅሰው የሀገሪቷ ሉዓላዊነት መገለጫ ተከብሮ እንዲቀጥል ዜጎች በተሰማሩበት የስራ ዘርፍ ውጤታማ መሆን ይጠበቅባቸዋል ብለዋል። ዘገባው የሪፖርተራችን ተመስገን ተስፋዬ ነው። ሰንደቅ ዓላማ የማንነታችን ማሳያ የሀገር ፍቅር መግለጫ በመሆኑ በክብር መያዝ ይገባል ሲሉ የቤንሻንጉል ጉሙዝ ክልል ምክር ቤት አፈ ጉባኤ ወይዘሮ አስካል አልቦሮ ገለጹ። አስራ ስምንተኛው የሰንደቅ ዓላማ ቀን በቤንሻንጉል ጉሙዝ ክልል በተለያዩ ዝግጅቶች ተከብሯል። አፈ ጉባኤ ወይዘሮ አስካል አልቦሮ በተለያዩ የህዝብና የመንግስት ተቋማት ላይ ሰንደቅ ዓላማን በአግባቡ የመጠቀም ክፍተቶች እንደሚስተዋሉ ተናግረዋል። ሰንደቅ ዓላማን በክብር መስቀልና ማውረድ እንዲሁም አሮጌና የተቀደዱ ሰንደቅ ዓላማዎችን በአዲስ መተካት ይገባል ሲሉም አፈጉባኤያ መልእክት አስተላልፈዋል። ዘገባዊ ሪፖርተራችን ጀማል አህመድ ነው። የሰንደቅ ዓላማ ቀንን ስናከብር ሀገራዊ ድሎቻችንን አጠናክረን በማስቀጠል ሊሆን ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ተናገሩ። በጋምቤላ ክልል አስራ ስምንተኛው ብሔራዊ ሰንደቅ ዓላማ ቀን ተከብሯል። የጋምቤላ ከተማ አስተዳደር ዋና ከንቲባ ዶክተር ሳይመን ሙን ሰንደቅ ዓላማችን የሉዓላዊነትና የህብረ ብሔራዊ አንድነታችን መገለጫ ሆኖ እንዲቀጥል አንድነትን ማጠናከር እንደሚገባም ተናግረዋል። የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሙድ ሰንደቅ ዓላማ ኢትዮጵያውያንን ያስተሳሰረ የጀግንነትና የሉዓላዊነታችን ህያው ምልክት ነው ማለታቸውን ሪፖርተራችን ሚፍታህ አብዱልቃድር ዘግቧል። ባት እንደቀጠለ ነው። ወደ ሌሎች ዜናዎች አልፈናል። አስረኛው የኢትዮጵያ ከተሞች ፎረም ከመጪው ህዳር ስድስት እስከ አስር በአፋር ክልል ሰመራ ሎጊያ ከተማ እንደሚካሄድ የከተማና መሰረተ ልማት ሚኒስቴር ገልጿል። የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል የሚካሄደው ፎረሙ በከተማና መሰረተ ልማት ዘርፍ አፈጻጸም የከተሞችን እሴቶች በማስተዋወቅና በማጎልበት ጠንካራ መሰረት የሚጥል ነው ተብሏል። ፎረሙ በከተሞች መካከል የእርስ በእርስ ቅርርብና ትውውቅ እንዲጎለበት ከፍተኛ አስተዋጽኦ አለው ብሏል ሚኒስቴሩ። መግለጫው በከተሞች መካከል ተቀራራቢ ልማትና እድገትን በማምጣት ከተሞችን የልማትና የመልካም አስተዳደር ማዕከል ለማድረግ ጥረት እየተደረገ መሆኑንም ገልጿል። የአስረኛው ዙር የከተሞች ፎረም ዝግጅት ከተሞችን በተሻለ ደረጃ መለወጥ በሚያስችል የእውቀት ሽግግር ላይ ትኩረት ያደረገ ነው ተብሏል። በባህር ዳር ከተማ የተሰሩ የልማት ስራዎች ልምድ የሚወሰድባቸው ናቸው ሲሉ የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ ተናገሩ። የቢሾፍቱ ከተማ አስተዳደር የስራ ኃላፊዎች ቡድን በከተማ አስተዳደሩ የተሰሩ የልማት ስራዎችን በመጎብኘት የልምድ ልውውጥ አድርገዋል። የቢሾፍቱ ከተማ አስተዳደር ከንቲባ አለማየሁ አሰፋ እንደተናገሩት ሁለቱ አቻ ከተሞች የሀይቆችና የሌሎች ጸጋዎች ባለቤት እንደመሆናቸው መጠን ከተሞችን ዓለም አቀፍ ተወዳዳሪ ለማድረግ እንሰራለን ብለዋል። እንደ ሪፖርተራችን ተስፋውን ደስታ ዘገባ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በበኩላቸው ጉብኝቱ የሁለቱን ከተሞች ሕዝብ የሚያስተሳስር የጋራ እድገትን ታሳቢ ያደረገ ስለመሆኑም ጠቁመዋል። ኢትዮጵያ የአረንጓዴ ልማት ኢኮኖሚ ትግበራ ላይ ትኩረት ሰጥታ እየሰራች መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በታዳሽ ኃይል የሚሰሩ ተሽከርካሪዎችን ለማበረታታት ያለመ አፍሪካ ኢሞቢሊቲ ሳምንት ከነገ ጀምሮ በአዲስ አበባ መካሄድን አስመልክቶ መግለጫ ተሰጥተዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሀሰን የትራንስፖርትና ሎጂስቲክስ ዘርፉን ከነዳጅ ጥገኝነት ለማላቀቅ፣ በአካባቢና በሰው ህይወት የሚያደርሰውን አሉታዊ ተጽዕኖ ለመቀነስ ሰፊ ስራ ተሰርቷል ብለዋል። ኢትዮጵያ በታዳሽ ኃይል የሚሰሩ ተሽከርካሪዎችን ለማበረታታት በነዳጅ የሚሰሩትን ወደ ሀገር ውስጥ እንዳይገቡ ያገደች መሆኑንም ገልጸዋል። በአፍሪካ የኤሌክትሪክ ንቅናቄ ሳምንት በዘርፉ ከኖርዌይ እና ከሌሎች ሀገሮች ልምድ ልውውጥና የኢንቨስትመንት ትስስር እንደሚካሄድም ተጠቁሟል። 1600 ኪሎ ሜትር ርቀት በኤሌክትሪክ ተሽከርካሪዎች ተጉዘው አዲስ አበባ የደረሰው የኬንያ ቡድን የአዳማ ነፋስ ኃይል ማመንጫንም ጎብኝቷል። በቀጣይ ቀናት ታዳሽ ኃይል የሚጠቀሙ ተሽከርካሪዎች ዙሪያ የግንዛቤ መፍጠር ስራ እንደሚሰራም ተገልጿል ሲል የዘገበው ሪፖርተራችን መሐመድ ራህመቶ ነው። በማዕከላዊ ኢትዮጵያ ክልል በትምህርት ዘርፉ የተሻለ ውጤት ለማስመዝገብ የቅድመ አንደኛ ትምህርት ላይ በትኩረት እንደሚሰራ ተገልጿል። በክልሉ ቅድመ መደበኛ ትምህርትን ደረጃና ጥራቱን አስጠብቆ ማስፋትን ጨምሮ የትምህርት ጥራትን ማረጋገጥ የሚያስችሉ አምስት ኢኒሼቲቮች ዛሬ ይፋ ተደርገዋል። የክልሉ የትምህርት ዘርፍ ጉባኤ የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ሀሳብ በወራቤ ከተማ ተካሂዷል። በዚህ ወቅትም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው በዘርፉ የላቀ ውጤት ለማስመዝገብ በቅድመ አንደኛ ደረጃ ላይ ትኩረት ማድረግ ይገባል ብለዋል። የክልሉ ምክትል ርዕሰ መስተዳደርና ትምህርት ቢሮ ኃላፊ አንተነህ ፍቃዱ በበኩላቸው በዛሬ ዕለት ይፋ የተደረገው ኢኒሽቲቭ ለትምህርት ጥራት መሰረት የሆነውን የቅድመ አንደኛ ትምህርት ደረጃና ጥራቱን አስጠብቆ በክልሉ ተደራሽ ማድረግ የሚያስችል ነው ብለዋል። ዛሬ በተካሄደው የክልሉ የትምህርት ዘርፍ ጉባኤ በ2017 ዓመት ከፍተኛ ውጤት ላመጡ ተማሪዎች እንዲሁም ተቋማት እውቅና ና ሽልማት ተበርክቷል ሲል የዘገበው ሪፖርተራችን ወንደሰና አፈወርቅ ነው። ከውጭ ከእስራኤል ሀማስ ስምምነት በኋላ ወደ እስራኤል ያቀኑት የአሜሪካው ፕሬዚደንት ዶናልድ ትራምፕ በሚኖራቸው ቆይታ ከሀማስ የሚለቀቁ ታጋቾችን የሚያገኙ ይሆናል ተብሏል። አለምነሆሴ በፍልስጤሙ ሀማስ እጅ የቀሩ ሀያ በሕይወት የሚገኙ እስራኤላውያን ታጋቾች ፍቺም በሰባት ታጋቾች መለቀቅ ተጀምሯል። ዛሬ ጠዋት ሰባቶቹ ከሐማስ ወደ ቀይ መስቀል እጅ ከተላለፉ በኋላ ቀይ መስቀል በተራው ጋዛ ውስጥ ለሚገኘው የእስራኤል ጦር አስረክቧቸው ጋዛ ውስጥ ተሰብስቧል። 1700 ከኦክቶበር 7 ጥቃት በኋላ የታሰሩ ናቸው። ከእነሱ በተጨማሪ 250 ዕድሜ ይፍታት ተፈርዶባቸው የነበሩ እስረኞች አብረው ይፈታሉ። ፕሬዝደንት ትራምፕ ወደ ኢየሩሳሌም በገቡበት ሰዓት የከተማው መግቢያ ላይ በሳቸው ግዙፍ ምስል የታጀበና ታንኪው እናመሰግናታለን፣ የሚል አርማ ከህንፃ አናት ላይ ቁልቁል ተዘርግቶ አይተዋል። ፕሬዝደንቱ የክኒሴት ንግግራቸውን ከጨረሱ በኋላም ከተወሰኑ የታጋች ቤተሰቦች ጋር እንደሚገናኙ ታውቋል። የፕሬዝደንቱ የእስራኤል ቆይታ አራት ሰዓት ብቻ ነው። ቀጣዩ ጉዟቸው ከሀያ በላይ ሀገራት በጋዛ ቀጣይ ጣፈንታ ላይ የሚነጋገሩበት የግብፅ ጉባኤ ላይ መገኘት ይሆናል። በግብፅዋ የቀይ ባህር ዳርቻ መዝናኛ ከተማ ሻር ማልሼክ የሚደረገው ይህ ጉባኤም ፕሬዝደንት ትራምፕና የግብፅ አቻቸው አብደልፈታ አልሲሲ ይመሩታል። የእስራኤል ታጋቾች ቁጥር በሕይወት ያሉና የሞቱ በድምሩ 48 ነው። ሀያዎቹ በሕይወት ያሉ ታጋቾች በተሟላ መልኩ የፍቺ ሂደታቸው የሚጠናቀቅ ሲሆን 28ቱ የሙታኑ አጽም ግን ላይሟላ እንደሚችል ታውቋል። ከ7 እስከ 9 የሚደርሱ ሙታን ያረፉበትን ቦታ ሐማስ ፈልጎ ለማግኘት እየሞከረ ሲሆን፣ ካልቻለ ግን ቀይ መስቀልና እስራኤልን ጨምሮ ብዙ አገራት የሚሳተፉበት ፍለጋ አጽሞቹ ያረፉባቸውን ቦታዎች አግኝቶ በማውጣት ለእስራኤል ለማስረከብ ሰፊ ፍለጋ እንደሚጀምር ታውቋል። የሙታኑ አጽሞች የእስራኤልን ሰንደቅ ዓላማ በለበሱም የሬሳ ሳጥኖ የተደርጎ ለፎረንዚክ ምርመራ ተላልፎ የሚሰጥ መሆኑ ታውቋል። እዛም ማንነታቸው ከተለየ በኋላ መልሰው ለቤተሰቦች ያስረክባሉ።